በትላንትናው ምሽት ጨዋታ ያጋጠመውና እጅግ በጣም ብዙ ሰዎችን ያስጨነቀው የዴክላን ራይስ የጉዳት ጉዳይን በተመለከተ ማብራሪያ ተሰጥቷል። ዴክላን ራይስ የተናገረው ማይክል አርቴታ ያለው እንደዚሁም ደግሞ ከተጫዋቾች ጉዳት ጋር በተያያዘ ማብራሪያ በመስጠት የሚታወቁ ባለሙያዎች የተነተኑትን መረጃ ይዘናል። ስለ ዴክላን ራይስ የጉዳት ጉዳይ በጣም ብዙዎቻችሁ ጥያቄ ጠይቃችሁናል ለዚህ ጥያቄያችሁ ተገቢውንና ትክክለኛውን መልስ በዚህ ፕሮግራም ታገኛላችሁ። ደግሞም ሞስኩዌራንን በተመለከተ በተመሳሳይ የወጡትን መረጃዎች ወደ እናንተ እናደርሳለን። ቤን ዋይት በዘንድሮ የውድድር ዓመት አርሰናል የፕሪሚየር ሊጉን ዋንጫ እንዲያሸንፍ የበኩሌን ለመወጣት ዝግጁ ነኝ ብሏል። ወደ ሜዳ ለማግባት ናፍቄ ነበር፣ አሁን ስለተሳካልኝ ወይም መሳካት ስለጀመረ በጣም አስደስቶኛል የሚልም አስተያየት ሰጥተዋል። ትሰሙታላችሁ። ማንቸስተር ዩናይትድ ዛሬ በኦልድ ትራፎርድ ከዌስትሃም ዩናይትድ ጋር የሚያደርጉት ጨዋታ በጣም በጉጉት ጠበቃል ዩናይትድ ወደ ላይ ከፍ ይላል ተብሎ የሚጠበቅበት በደረጃ ሰንጠረዡ አምስተኛ ብለን ስለ ማንቸስተር ዩናይትድ የምንናገርበት ምሽት የመሆን ዕድሉ በጣም ሰፊ ነው። ከዚህ ጨዋታ ቀደም ብሎ እየወጡ ያሉ መረጃዎች ምን ያሳያሉ የሚለውንም ወደ እናንተ ለማድረስ ጥረት እናደርጋለን። ደግሞም ሌሎች አዳዲስ ነገሮችን እንነግራችኋለን። ለማንኛውም ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁን ላይክ ማድረጋችሁን አትርሱ እንላለን። በዚህ መንገድ ላደመቃችሁን፣ ለደገፋችሁን በሙሉ ሰላም ጤና ይስጥልን እንላለን። በያላችሁበትም መልካሙን ሁሉ ለናንተ እንመኛለን። ታዲያ ወደ መጀመሪያው ጉዳይ አሁን እኒህን በነገራችን ላይ በዚህ ፕሮግራም ላይ ማስታወሻ ማስቀመጥ ትችላላችሁ። የዛሬው የማንቸስተር ዩናይትድና የዌስትሃም ዩናይትድ የኦልትራፎርድን ጨዋታ በተመለከተ በሸገር ስፖርት ቤት እንደተለመደው ልዩ ግምት ሰጥተው ከገመቱት የተሻለውን ለየት ያለ ግምት የነገረንን የመሸለም የማበረታታትና የማመስገን ስራን እንሰራለን። በመጀመሪያ የምናነሳው የማንቸስተር ዩናይትድንና የዌስትሃምን ጨዋታ በተመለከተ ነው። ትናንትና ማንቸስተር ዩናይትድና ዌስትሃምን በተመለከተ የተወሰኑ መረጃዎችን ለመስጠት ጋዜጣዊ መግለጫ ሲሰጥ የነበረው አሰልጣኝ ሩበን አሞሪም ስለተጎዱ ሁለት ተጫዋቾች ስም ሳይጠቀስ ማብራሪያ ሰጠ። የእነዚህን ተጫዋቾች መጎዳት በተመለከተ ሁለት ነገሮችን አንስቶ ነበር። የመጀመሪያው እነዚህ ሁለት የተጎዱ ተጫዋቾች ለዛሬው ጨዋታ ዝግጁ የማይሆኑልኝ ከሆነ ጨዋታውን በተለየ መንገድ ለመጫወት እገደዳለሁ አለ። ሁለተኛ ሌላኛው ደግሞ እነዚህ ሁለት ተጫዋቾች በስም ልነግራችሁ አልፈልግም፣ ነገር ግን ደግሞ የመመለስ እድል አላቸው። የመጨረሻውን ልምምድ ስንሰራ የሕክምና ባለሙያዎቹ የሚነግሩንን ነገር ከነሱ ጋር በመመካከር የምንደርስበትን ነገር በተመለከተ የመጨረሻ ውሳኔ ስለሚወሰን አሁን ላይ ምንም መናገር አልችልም፣ ግን የሁለት ትልልቅ የማንቸስተር ዩናይትድ ተጫዋቾችን ጉዳይ በተመለከተ ግን ስጋት ላይ ነን ብሎ ተናገረ እና በጣም ብዙ ሰዎች ማን ሊሆን ይችላል ስለተጎዱ የማንቸስተር ዩናይትድን አጨዋወት ለማስቀየር የሚያስገድዱ ሁለቱ ተጫዋቾች እነማን ናቸው? የሚል የእግር ኳስ ባለሙያዎች መላምታዊ ነገር ከዚህም ከዛም ይሰማል። የእግር ኳስ ደጋፊዎችም ይህንን በተመለከተ ጥያቄዎችን ይጠይቃሉ፣ ሀሳቦቻቸውንም ይልካሉ። ታዲያ የማንቸስተር ዩናይትድ ልሳናቸው የሚባሉ በደጋፊዎች የሚመሩ ለክለቡ ቅርብ ናቸው የሚባሉ ሚዲያዎች ከጥቂት ደቂቃዎች በፊት መንሳት ማንሳት ጀመሩ አሞሪም ሁለት ያሰጉኝ ተጫዋቾች አሉ ከጉዳት ጋር በተያያዘ ቢልም፣ ከነዚህ ከሁለቱ ተጫዋቾች መካከል አንደኛው አምበሉ ብሩኖ ፈርናንዴዝ መሆኑን አውቀናል። ነገር ግን ብሩኖ ፈርናንዴዝ የመጨረሻውን የልምምድ ፕሮግራም በሚገባ ስለሸፈነ ዛሬ ማንቸስተር ዩናይትድ ከዌስትሃም ጋር በሚያደርጉ ጨዋታ ስኳድ ውስጥ እንደሚካተት አረጋግጠናል። ቢያንስ ከሁለቱ ተጫዋቾች አንዱ ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ደግሞ ለጨዋታው ዝግጁ እንደሆነ አውቀናል። ለ የሚል መረጃን ይዘው ወጥተዋል። በእርግጥ ብሩኖ ፈርናንዴዝ ተጎድቶ ቢሆን ማንቸስተር ዩናይትድ አፕሮቹን ይቀይራል ወይ? ያን እንደሆነ አዎ፣ አፕሮቹን ሊቀየር የሚችልበት አፕሮቹን ለመቀየር የሚገደድበት በጣም ብዙ ምክንያት ሊኖር ይችላል። ምክንያቱም ከብሩኖ ፈርናንዴዝ ጋር ለዛ ሚና የሚፎካከረው በአሞሪም የተገለጸው ተጫዋች ኮቢ ሜይኖ ነው። ኮቢ ሜይኖ ማች ፊትነሱ ገና ነው ይባላል ምክንያቱም በጣም በተደጋጋሚ የመጫወትን እድል አላገኝም። በተሰጠው የመጫወት እድልም ያን ያህል ከፍ ያለ ነገር ከሱ የሚጠበቀውን ምናልባትም ከሱ የተለመደውን አይነት ልዩነት የመፍጠር አቅም አላሳየም የሚሉ ሰዎች አሉ። ስለዚህ የብሩኖ ፈርናንዴዝ አለመኖር ማንቸስተር ዩናይትድ ቤት ትልቅ ማወክ ሊያመጣ ይችላል። በነገራችን ላይ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ አሰልጣኞች እየተቀያየሩ፣ ግን በየጨዋታው ላይ ኦልሞስት ለማንቸስተር ዩናይትድ እያንዳንዱን ጨዋታ የሚያደርግ ተጫዋች ማለት በብዙ ጨዋታዎች ላይ የሚሰለፍ ተጫዋች ማለት ብሩኖ ፈርናንዴዝ ነው። ያውም በአብዛኛው ከ98 99 በመቶ የሚሳተፍባቸው ጨዋታዎች ላይ የፍላጎት የጥረት፣ የመልፋት፣ የመሞከር የሚችለውን የማድረግ ምንም አይነት ችግር የለበትም። ምናልባት በጥሩ ጊዜ ማንቸስተር ዩናይትድን ባለመቀላቀሉ ብሩኖ ፈርናንዴዝን እድለቢስ ልንለው እንችል ይሆናል፣ እንጂ የማንቸስተር ዩናይትድ ሰዎች የማንቸስተር ዩናይትድ ደጋፊዎች ብሩኖ ፈርናንዴዝ የነሱ በመሆኑ እድለኞች ናቸው የሚል እምነት እንዳለን ከዚህ በፊት ስንናገር ነበር። በነገራችን ላይ በዘንድሮ የውድድር ዓመት ከጎል ኢንቮልቭመንት ጋር በተያዘ ወይም ከጎል ጋር ባላቸው ተሳትፎ ብሩኖ ፈርናንዴዝ ከሁሉም የማንቸስተር ዩናይትድ ተጫዋቾች ቀዳሚውን ቁጥር ይይዛል። እስካሁን ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ባገባቸው ጎሎች በሰባቱ ተሳትፎ አድርጓል ሁለት አግብቷል አምስት አሲስት አድርጓል ከሱ በመቀጠል ነው ብሪያን ኤምቤሞ የሚመጣው የብሪያን ኤምቤሞ የጎል ተሳትፎ ስድስት ላይ ይገኛል በቀደም ማንቸስተር ዩናይትድ እና ክሪስታል ፓላስ ተጫውቶ ክሪስታል ፓላስ አንድ ለዜሮ ከመራ በኋላ ማንቸስተር ዩናይትድ ሁለት ጎል አስቆጥሮ ጨዋታውን ሁለት ለአንድ በሆነ ውጤት በማሸነፍ ዳግም ወደ አሸናፊነት እንዲመጣ ጉልህ ሚና ከነበራቸው ተጫዋቾች መካከል አንዱ ብሩኖ ፈርናንዴዝ ነው ለዛ ነው ማን ኦፍ ዘ ማች የሚባለውንም ክብር ወይም የጨዋታው ኮከብ የሚባለውንም ክብር ያገኘው በዛ ጨዋታ ላይ ሁለቱንም ለጎል የሚሆኑ ኳሶችን በመስጠት ረገድ ብሩኖ ፈርናንዴዝ አስተዋጽኦ ነበረው። ስለዚህ ዛሬ መሸጥ ማንቸስተር ዩናይትድ የግድ ማሸነፍ አለበት። የግድ ማሸነፍ ያለበት በደረጃ ሰንጠረዡ ዩናይትድ የሚፈልገውንና የሚገባውን ቦታ ለማግኘት የሚያግዘው ውጤት ስለሆነ ነው። ማሸነፍ ማለት ማንቸስተር ዩናይትድ ቶፕ ፋይቭ ውስጥ ገባ ማለት ነው። የሊቨርፑልን ነጥብ መጣል የቼልሲን መሸ ነፍ ተከትሎ ማንቸስተር ዩናይትድ እዛው አካባቢ ለመሰንበት የሚረዳው እዛው አካባቢ ለመቆየት የሚያግዘውን ውጤት ያመጣል ማለት ነው። ይሄ ደግሞ ቀላል ትርጉም የለውም በተለይ ማክሰኞ ተደርጎ በነበረውም ጨዋታ በቶተንሃምና በኒውካስል መካከል የነበረው ጨዋታ በአቻ ውጤት ነበር የተጠናቀቀው እነዚህ እነዚህ ነገሮች የማንቸስተር ዩናይትድን የዛሬን ጨዋታ ማሸነፍ ትርጉሙን ፋይዳውን አስፈላጊነቱን ከፍ ወዳለ ደረጃ ይወስዱታል ለዚህ ምንም ጥርጥር የለውም ስለዚህ የማንቸስተር ዩናይትድ ልሳኖች እንደነገሩን ከሆነ ያሉትን የምንወስድና የምናምን ከሆነ የብሩኖ ፈርናንዴዝ በዛሬው ጨዋታ ላይ መገኘት ለማንቸስተር ዩናይትድ እጅግ እጅግ እጅግ በጣም ትልቅ ጥቅም አለው። ምክንያቱም ተወደደም ተጠላም ለሩበን አሞሪም ቡድን ብሩኖ ፈርናንዴዝ እጅግ እጅግ በጣም ወሳኝ ሚና ያለው ተጫዋች ነው። ስለዚህ የማንቸስተር ዩናይትድ ሰዎች እንዳሉት የሰላሳ አንድ ዓመቱ ብሩኖ ፈርናንዴዝ በዛሬ ጨዋታ ላይ ሚና ይኖረዋል። ሌሎች የተጎዱ ተጫዋቾችን በተመለከተ አሁንም አዲስ የተነገረ ነገር የለም ቤንጃሚን ሼሽኮ አሁንም ከሜዳ እንደራቀ ይቀጥላል። ከዛ በተጨማሪ ደግሞ ማቲያስ ኩኛ ወደ ሜዳ ይመለሳል። ሃሪ ማጓየር እንደዚሁ ከጨዋታው ውጪ እንደሚሆን ተረጋግጦ የተነገረ መረጃ አለ። በብዙ የእግር ኳስ ባለሙያዎች ግምት የዛሬውን ጨዋታ ማንቸስተር ዩናይትድ ሁለት ለዜሮ በሆነ ውጤት ያሸንፋል ነው የሚሉት ነገር ግን ደግሞ ማንቸስተር ዩናይትድ እንዲህ ከፍ በሚልባቸው ወይም ከፍ የማለት እድልን በያዙ ጨዋታዎች ላይ ሲቸገር ያዩ ፈራ ያሉ ሰዎችም አሉ። ነገር ግን ማንቸስተር ዩናይትድ የእውነት እንነጋገር ከተባለ መሀል ላይ በኤቨርተን ከመሸነፉ ውጪ በሰባት ጨዋታ አንዴን የተሸነፈው የሜዳ ላይ እንቅስቃሴያቸው ያን ያህል የከፋና መጥፎ የሚባል አይደለም። የኤቨርተኑ ጨዋታ ኤክሰፕሽናል ሊሆን ይችላል። ዛሬ የጨዋታውን ፋይዳ የጨዋታውን ትርጉም በሚገባ ተረድተው ወደ ሜዳ ይገባሉ። በተለይ በቀደመው ፕሮግራማችን ላይ ስንናገር እንደነበረው የማንቸስተር ዩናይትድ ሰዎች ይሄንን የዛሬውን ጨዋታ ለማሸነፍ በጣም ብዙ ብዙ ብዙ ምክንያት አላቸው ነው የምንለው። አንድ የብሪያን ምቤሞ፣ አማድ ዲያሎ፣ ማዝራዊ ወደ አፍሪካ ዋንጫ ከመሄዳቸው በፊት እነዚህን ተጫዋቾች እየተጠቀሙ ማግኘት ያለባቸውን ማክሲመም ነጥብ ማግኘት አለባቸው። ሁለት ቶተናም፣ ኒውካስል፣ ሊቨርፑል፣ ቼልሲ አይነት መጨረሻ ላይ ከማንቸስተር ዩናይትድ ጋር ወደ አውሮፓ ቻምፒዮንስ ሊግ ወደ ዩሮፓ ሊግ ለመግባት ፉክክር ያደርጋሉ ተብለው የሚጠበቁ ክለቦች በሳምንቱ አጋማሽ በተደረጉ ጨዋታዎች በመሸነፍ ናቻ በመውጣት ነጥብ ጥለዋል። ስለዚህ ይህንን አጋጣሚ ማንቸስተር ዩናይትድ ማባከን የለበትም። ማንቸስተር ዩናይትድ ተከታታይ ሁለተኛ ድልን በማስመዝገብ የሳምንቱን መጨረሻ ጨዋታ ደግሞ እንደገና በጉጉት መጠበቅ ይኖርበታል። ነው የማንቸስተር ዩናይትድ ደጋፊዎች ዝግጁ ናቸው፣ አሞሪምና ተጫዋቾቹም ዩናይትድን ይዘው ወደ ላይ ከፍ ለማለት ተሰናድተዋል ይላሉ የቅርብ ሰዓት መረጃዎች። እሱን ለማየት ደግሞ የተወሰኑ ሰዓታትን ብቻ እንጠብቃለን። ዩናይትድ ወደ ላይ ከፍ ይላል ወይ? ይህንን ጥያቄ የምንመልሰው የምሽቱን ጨዋታ ስናይ ነው። የአርሰናል ደጋፊዎች እና በጉጉት የምትጠብቁት መረጃ ዴክላን ራይስ ትላንት 83ተኛው ደቂቃ ላይ አቅቶት ከሜዳ ሲወጣ ታየ። ዴክላን ራይስ ከወጣ በኋላ ደግሞ ባቱ አካባቢ በረዶ ታስሮ ለጨዋታው ካለቀ በኋላ ሲራመድ ታየ። ስጋት ለአርሰናል ደጋፊዎች ምክንያቱም ዴክላን ራይስ ማለት በዘንድሮ የውድድር ዓመት ለአርሰናል ሁሉን ነገር ማለት ነው። ይህንን ከዚህ በፊት በነበሩት ፕሮግራሞቻችን ላይ ሰርተነዋል፣ መልሳችሁ ልታደምጡት ትችላላችሁ። ዴክላን ራይስ በስድስት ቁጥር ሚና ተጫውተዋል። ዴክላን ራይስ በስምንት ቁጥር ሚና ተጫውተዋል። ዴክላን ራይስ መሪ ነው። ዴክላን ራይስ ጎል እያስቆጠረ ነው የሚገኘው። የቆሙ ኳሶች ላይ አርሰናል በርትቶ እንዲታይ ምክንያት ከሆኑ ተጫዋቾች መካከል አንደኛው ዴክላን ራይስ ነው። ስለዚህ በዘንድሮ የውድድር ዓመት እስካሁን በታዩት እንቅስቃሴዎች የአርሰናል ምርጡ ተጫዋች ዴክላን ራይስ ነው። ምንም የሚያሻማ ምንም የሚያከራክር እና ለሙግት የሚቀርብ ነገር የለም። የዚህ ተጫዋች መጎዳት በተለይ እነ ማንቸስተር ሲቲ ደረስን መጣን በሚሉበት ጊዜ አርሰናል የሌሎች ተጫዋቾችን ጉዳትም እያስተናገደ ባለበት በዚህ ወቅት የወሳኙን ተጫዋች የዴክላን ራይስን ጉዳት ዜና መስማት ለአርሰናል ደጋፊዎች ሰላም ቢያሳጣ፣ ስጋት ላይ ቢጥላቸው የሚፈረድ አይሆንም። አይደለምም ይሄንን ሁላችንም የምንስማማበት እና የምንቀበለው ነገር ነው ለዚህ ይመስለኛል በጣም ብዙ ጥያቄዎች ይመጣሉ ዴክላንድ ራይስን በተመለከተ ምን አዲስ ነገር አለ የሚል ሶስት መረጃ ምንጮችን ነው በመጥቀስ የምንነግራችሁ የመጀመሪያው የመረጃ ምንጭ የሚሆነው አሰልጣኙ አርቴታ ነው ትላንት በአርሰናልና ና በብሬንትፎርድ መካከል የተደረገው ጨዋታ እንዳለቀ ከዛም ትንሽ ቆይቶ አርቴታ ከሚዲያ ሰዎች ጋር በነበረው ቆይታ የዴክላን ራይስንና የሞስኩዌራን ጉዳት በተመለከተ ማብራሪያ ሲሰጥ መቼም ጥሩ ዜና አይሆንም አለ። እውነቱን ነው። ጉዳት መቼም ጥሩ ዜና ሊሆን አይችልም። በተለይ የዴክላን ራይስ አይነት ተጫዋቾችን መጎዳት ማንም ይሁና ብሎ ሊወስደው የሚችለው እንዳልሆነ ሁላችንም እንረዳል። ግን አርቴታ ያለው ነገር ምንድን ነው? መቼም ጥሩ ዜና ይሆናል ብላችሁ አጠብቁም። የተጫዋቾች መጎዳት የነዴክላን ራይስ በጉዳት ምክንያት በዛ ስሜት ከሜዳ መውጣት ነገር ግን ይልና የሕክምና ባለሙያዎቹ ቆየት ብለው የሚያደርጉትን ምርመራ ምርመራና በምርመራው የሚደረስበትን ነገር በምርመራው የሚገኘውን ውጤት መጠበቅ ይኖርብናል። ዴክላን ራይስ ምን ያህል ጊዜ ከሜዳ ይርቃል የሚለውን ለማወቅ ግን በጎ ነገር አይደለም ብሎ ተናገረ። ይሄ በአርቴታ በኩል ከተሰጠ መግለጫ የተወሰደ መረጃ ነው። ጨዋታው አለቀ፣ ከዛ በኮሪደር ውስጥ አልፈው በሚዲያ ዞን ውስጥ ሲታለፍ የስካይ ስፖርትስ ጋዜጠኛ ራሱን ዴክላን ራይስን አገኘው እንዴት ነው የሚሰማህ የከፋነው ወይ ጉዳትህ የሚል ጥያቄን ጠየቀው ይህንን እነ እስካይ ስፖርትስ እና ሌሎቹም ትልልቅ የሚባሉት ሚዲያዎች ይዘውት ወጡ ዴክላን ራይስ የተናገረው ነገር ቀለል ያለ ነው ምንም ያን ያህል የሚያሳስብ ጉዳት ህመም የለኝም የሚል ነገር ከተናገረ በኋላ ከአስቶን ቪላ ጋር በሚደረገው የቅዳሜው ጨዋታ አለሁ ደርሳለሁ የሚያልፈ ነገር የለ ብል ብሏል። ይሄንን ኮት አድርገው ወይም ጥቅስ ውስጥ አስገብተው የስካይ ስፖርትስ ሚዲያዎች አወጡት። ስለዚህ ሁለተኛው የመረጃ ምንጫችን የሚሆነው ራሱ ተጫዋቹ ዴክላን ራይስ ነው። የሚሰማውን ስሜት ያውቃል፣ የደረሰበትን የህመምና የጉዳት መጠን ይረዳዋል። ስለዚህ ሂዝ ኖት ኢን ሲቪር ፔን ማለት ነው፣ ይሄ ጠንከር ያለ ከበድ ያለ የህመም ስሜት የለውም። በቃ ለጥንቃቄ ሲባል የተወሰደ የመውጣት ውሳኔ ነው። 83ኛው ደቂቃ ላይ የወጣው እዚህ ላይ አርቴታ የተናገረው ነገር ይህንን ሀሳብ ይህንን ስሜት የሚያጠናክር ይመስለኛል። በጣም በብዙ ጨዋታዎች ላይ ኦልሞስ እየተጫወተ የሚገኘው ዴክላን ራይስ ነው። ስለዚህ የጨዋታ መደራረብ ያመጣው ነገር ሊሆን እንደሚችልም አርቴታ ይናገራል። ስለዚህ ከዚህ ከዚህ አንጻር ለጥንቃቄ ሲባል የተወሰደ ነው የሚለውን ስሜት እንድንወስደው እንድንገዛው የሚያደርግ ነው። ዴክላን ራይስ ግን ራሱ ቅዳሜ አለሁላችሁ ብሏል። ከሜዳ የሚርቅበት ምክንያት የለም፣ በጣም ቀለል ያለ ነው፣ ምንም ችግር የለም፣ ለቅዳሜ ዝግጁ ነኝ ብሏል። ሁለተኛው የዴክላን ራይስን ጉዳይ ማወቅ ፈልጋችሁ ለጠየቃችሁን ጥያቄ የምንመልሰው መልስ ዴክላን ራይስ ያለውን ነው። ሶስተኛው፣ በተጫዋቾች ላይ የሚያጋጥምን ጉዳት መነሻ አድርገው ትንታኔ ደግሞ የሚሰሩ ባለሙያዎች አሉ ጉዳቱን ያሉ ያጋጠመውን ነገር ለምሳሌ ሞስኩዌራ ተጎድቷል። የአየር ላይ ኳስ ለማግኘት ለመግጨት ዘለለ፣ ከዛ ወደ መሬት በሚመለስበት ጊዜ አስተራረፉ ነው ጉዳቱን ያመጣው። ይህንን ያሉ የተ አካባቢ ህመም የተሰማው የሚለውን ነገር ያዩና እንደነዚህ ያሉ ጉዳቶች ምን ሊሆኑ ይችላሉ እንደዚህ እንደዚህ እንደዚህ ሊሆኑ ይችላሉ ብለው መላምታቸውን ያስቀምጣሉ። ይሄ ከሆነ እስከዚህ ጊዜ ድረስ ይሄ ከሆነ እስከዚህ ጊዜ ድረስ፣ እንዲህ ከሆነ ደግሞ እስከዚህ ጊዜ ድረስ ከሜዳ ሊርቁ ይችላሉ ብለው ሙያዊ ትንታኔያቸውን ያስቀምጣሉ። ለሞይስ ኪራም ሰርተዋል፣ ለዴክላን ራይስም ሰርተዋል። አሁን እያነሳን ያለነው ስለ ዴክላን ራይስ ስለሆነ እሱን እንናገር። በእነዚህ ሰዎች ምክንያት ብዙ ጊዜ ይሄ ባት አካባቢ ወይም የካፍ መስል አካባቢ የሚያጋጥም ጉዳት ሪከቨር ለማድረግ ለመ ዳን አገግሞ ወደ ሜዳ ለመመለስ ምንም የተካበደ ነገር አይኖረውም። በጣም ቀላል ከሚባሉት ጉዳቶች መካከል የካፍ ኢንጁሪ ነው ብለው አስቀመጡ። በተለይ የዴክላን ራይስን ሁኔታ ስናየው ይሄ ለኢንዱራንስ ጊዜ የምንጠቀምበት የባት ጡንቻችን አካባቢ ነው ጉዳቱ ያለ የሚመስለው ስለዚህ እንደው ግፋ ቢል አንድ ሳምንት በጣም ቢጋነን ደግሞ ሁለት ሳምንት ብቻ ነው ከሜዳ የሚርቀው። ግን እንደነዚህ ያሉ ጉዳቶች ሲሪየስ የመሆናቸው ከባድ የመሆናቸው እድል በጣም እጅግ እጅግ በጣም አነስተኛ ነው ብለው አስቀምጠውታል። ስለዚህ የአርቴታን፣ የራሱን፣ የዴክላን ራይስን፣ የባለሙያዎቹን ስንጨምቀው እኔ የዴክላን ራይስን መውሰድ መርጫለሁ። ምንም የከፋ ምንም የተጋነነ ነገር የለም ለቅዳሜም አለሁ ዝግጁ ነኝ የሚል ነገርን ተናግረዋል። ቅዳሜ አስቶን ቪላ በቪላ ፓርክ አርሰናልን ያስተናግዳል። ያውም በነሱ ሰዓት ንሳ ሰዓት አካባቢ የሚደረግ ጨዋታ ነው። አስቶን ቪላ ሦስተኛ ነው፣ አርሰናል ደግሞ አንደኛ። ከአስቶን ቪላ ጋር የሚደረጉ ጨዋታዎች ለአርሰናል ፈታኝ ሆነ ዋይተን እናውቃለን። ለአርሰናል ነጥብ እመጣል በሊቨርፑል በማንቸስተር ሲቲ በተለበለጠባቸው ጊዜያቶች የመበለጡ ምክንያት ናቸው ከምንላቸው ክለቦች አንዱ አስቶን ቪላ ነው። ቅዳሜም ይህንን ትልቅ ጨዋታ አርሰናል ያደርጋል። ለዚህ ጨዋታ ግን ትልቁ ምርጡ ተጫዋች የመድረስ እድሉ ከዘጠና በመቶ በላይ ሰፊ ነው ነው ሁለተኛው የሞስኩዌራ ጉዳይ ነው። ሞስኩዌራን በተመለከተ የሚነሳው ነገር ወይም የሚሰጠው አስተያየት እሱ ግፋ ቢል የሁለት ሳምንት ከሜዳ የመራቅ ዕድል ብቻ ነው ሊኖረው የሚችለው። ከሁለት ሳምንት የዘለለ የከፋ ነገር ይኖረዋል ተብሎ አይጠበቅም። የእሱም ያን ያህል የተጋነነ አይደለም ነው የሚሉት ኤክስፐርቶቹ። አርቴታ እንደ ዴክላን ራይስ ሁሉ የህክምና ባለሙያዎቹ የሚሉንን ነገር እንጠብቅ፣ አሰስመንት መስራት ይኖርብናል፣ ይህን ያህል ነው ከሜዳ የሚርቀው ብሎ ለመናገር እጃችን ላይ ሊኖር የሚገባው አስተማማኝ ማስረጃ መኖር አለበት የሚል አስተያየትን ነው የሚሰጠው ዞሮ ዞሮ ከአርሰናል የተጎዱ ተጫዋቾችን በተመለከተ የመመለስ ደጃፍ ላይ ያሉ ተብሎ ከሚጠቀሱት አንደኛ ዊሊያም ሳሊባ ነው። እሱ በእርግጠኝነት በአስቶንቪላው ጨዋታ የስኳዱ አባል ይሆናል። የካይ ሀቨርት፣ የጋብርኤል ሄሱስ፣ የሌሎች የሞስኩዌራ የመሰለፍ ዕድል በጣም አነስተኛ ነው። ነገር ግን ደግሞ ለምሳሌ ዊሊያም ሳሊባ ከተመለሰ ቲምበርን አሴራይት ባክ ሊጠቀመው ይችላል። ነገር ግን ዊልያም ሳሊባ የማይመለስ ከሆነ ልክ እንደ በቀደሙ ጨዋታ ዊልያም ሳሊባ ቦታ ላይ ቲምበርን ይጠቀማል፣ ጋብርኤል ማጋህለሽ ቦታ ላይ ሂንካፔን ይጠቀማል። ስለዚህ ቤን ዋይት አሴራይት ባክ አገልግሎት ይሰጣል ነው ቤን ዋይት በዚህ ጊዜ ለአርሰናል በመድረሴ በጣም ደስተኛ ነኝ ይላል። እንግዲህ ቤን ዋይት ከማንቸስተር ዩናይትድ ጋር ከተደረገው ጨዋታ የውድድር አመቱ የመጀመሪያ ጨዋታ በኋላ ጉዳት አጋጥሞት ያን ያህል የሚጠበቀውን ያህል አገልግሎት እየሰጠ አይደለም። ነገር ግን አሁን የመጀመሪያ ተሰላፊነትን እድል ከረጅም ጊዜ በኋላ ሲሰጠው አሲስት አደረገ። ሜሪኖ ላገባው ጎል ጎሉን አመቻቸው የሰጠው እሱ ነው። ግን አሁን የተጫዋቾች ጉዳት በተለይ በመከላከሉ ክፍል ላይ ተደራራቢ ሆኖ መጥቷል። ጋብሪኤል ማጋሌሽ፣ ዊልያም ሳሊባ፣ ሞስኩዌራ እንደነዚህ ያሉ ጉዳቶች ሲመጡ የቤን ዋይት ዝግጁ መሆን ያውም ዊዝ ጉድ ፐርፎርመንስ በጣም አሪፍ በሚባል ብቃት በተለይ የመጀመሪው 45 የቤን ዋይት አስተዋጽኦ በጣም የላቀና ጥሩ የሚባል ነው። እና በዚህ ጊዜ ለአርሰናል በመድረሴ አርሰናል በዘንድሮ የውድድር ዓመት ዋንጫን ለማሸነፍ በሚያደርገው ጥረት የበኩሌን የምችለውን ነገር ለማድረግ እድል በማግኘቴ በጣም በጣም በጣም ደስታ ይሰማኛል። አርሰናል ሲከብር ምክንያት ከሆኑ ተጫዋቾች መካከል አንዱ መሆን እፈልጋለሁ ይላል እና ይሄ ሸጋ ስሜት ነው ያለኝ ምንም ጥርጥር የለውም ይላል። ከብሬንትፎርድ ጋር በተደረገው ጨዋታ መፈተን፣ መቸገር፣ አንዳንድ የፐርፎርማንስ ሌቭሉ ድሮፕ ማድረግ እንደነዚህ ያሉ ነገሮች ሊያጋጥሙ ይችላሉ። በዚህ ጊዜ ዋናው ነገር ሶስቷን ሙሏን ነጥብ ይዞ ከሜዳ መውጣት ነው። ይህንን በማሳካታችን እጅግ በጣም ደስ ብሎኛል የሚል አስተያየትን ይሰጣል። ባለፈው ሳምንት በመደዳው የነበሩብንን ጨዋታዎች አክትርሷቸው ይላል ከቶተናም ጋራ፣ ባየር ሚኒክ፣ ቼልሲ ጋራ ነው የተጫወት ነው። ስለዚህ ከነዚህ ተከታታይ አስቸጋሪና ፈታኝ ጨዋታዎች በኋላ ብሬንትፎርድን ስን ስንገጥም ያያቸዋቸው መጠነኛ መጓደሎች ቢታዩ የሚፈረድ አይሆንም። ዋናውንና እጅግ በጣም አስፈላጊ ነው የሚባለውን ሶስቱን ነጥብ ይዘን ወጥተናል። አሁንም በዋንጫ ማንሳት ፉክክር ውስጥ የበለጠ ጉልበት፣ የበለጠ አቅም ይዘን መቀጠል ይኖርብናል። ለዚህ ደግሞ በአንዴ ብዙ ጨዋታዎችን ማሰብ አያስፈልገንም። አይገባንም በአንድ ጊዜ ስለ አንድ ጨዋታ እናስባለን በአንድ ጊዜ ስለ አንድ ጨዋታ እንዘጋጃለን የቀሩት ጊዜያቶች አስቶን ቪላን በተመለከተ የምናስብበት ከአስቶን ቪላ ሙሉ ሶስት ነጥብ እንዴት እናገኝ የምንልበት ብቻ ሊሆን ይገባዋል ይላል ቤንጃሚን ዋይት በዚህ ጊዜ ለአርሰናል በመድረሱ በጣም ደስተኛ የሆነው የመስመር ተከላካይ አርሰናል ከአስቶን ቪላ ቅዳሜ በጣም በጉጉት የሚጠበቅ ጨዋታ ነው። በተከታታይ በምንሰራቸው ፕሮግራሞች ለዚህ ጨዋታ የተለየ ትኩረት እንሰጣለን። ግን ዛሬ ዩናይትድ ከፍ ይላል ወይ በደረጃ ሰንጠረዡ ልቆ ወደ ላይ ይወጣል ወይ፣ አምስተኝነት የነሱ የቀያይ ሰይጣኖቹ ይሆናል ወይ የሚለውን ጥያቄ የምንመልስበት የሚገርም ጨዋታ በኦልትራ ፎርድ አለ። ይህንን ጨዋታ እያያችሁ ጥሩ ጊዜን እንድታሳልፉ እንመኛለን። ደግሞ አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ድጋፋችሁ አድምቆናል አበርትቶናልና እናመሰግናለን። በድጋሚ ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።